ሰላም ጤና ይስጥልን። የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ፌስቡክን በመጠቀም እንዴት አድርገን መገበያየት እንደምንችል በቀላሉ ቤታችን ቁጭ ብለን እቃ መግዛት፣ መሸጥ እንዴት እንደምንችል ነው የምናየው። የሚጠቅም ነገር ነው የምታገኙበት ከዚህ ቪዲዮ፣ እስከ መጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። አዲስ ቻናል ነው። የምናደረገው ምንድን ነው? ፌስቡካችን እንደዚህ ከከፈትን በኋላ ፌስቡክ ማርኬት ፕሌስ ላይ እንገባለን። እዚች ጋር የቤት ምልክቷ ላይ ክሊክ ሳረግ ማርኬት ፕሌስ ብሎ ይጽፍበታል። ክሊክ አረጋለሁ። እቃ እንግዲህ መግዛት ስንፈልግ እዚህ ማርኬት ፕሌስ ላይ ሰርች አድርገን የእቃውን ስም እዝች ጋር ሰርች ባር ላይ ጽፈን የእቃውን ዋጋ ማየት እንችላለን። ለምሳሌ እዚህ ጋር ቂቤ 680 ይላል። በዛውም ዋጋ ቼክ እናደርጋለን ሳንዞር እዚሁ ላይ በማርኬት ፕሌስ ላይ የቂቤ ዋጋ ስንት እንደሆነ ቼክ ማድረግ እንችላለን። ከዛ ሱቅ መሄድን ከፈለግን አነጻጽረን መግዛት እንችላለን። እንዲሁ ሌሎች የምንፈልጋቸውን እቃዎች ሰርች በማድረግ ዋጋው ምኑን አይተን ተደራድረን ለምንፈልገው ከዛ ሜሴጅ መላክ አድራሻቸውን አይተን እንዲልኩልን ማድረግ እንችላለን። ብንፈልግ ሄደን እቃውን በአካል በአድራሻቸው መሰረት ማየት እንችላለን። ዋጋም እንዲቀንሱልን ማድረግ እንችላለን ማለት ነው። እዚህ ጋር ፊክስድ ዋጋ ላይ ሆን ይችላል፣ ተከደራደር የሚቻልበት ኦፕሽን ይኖራል ማለት ነው። ለምሳሌ እዚህ ጋር ጁሰር መግዛት ብፈልግ የጁሰር ዋጋ ስንት እንደሆነ ማወቅ ከፈለግኩ ጁሰር ብዬ ስጽፍ የዚህ የተለያዩ የጁሰር አይነቶችን ያሳየኛል ከነ ዋጋቸው የትኛውን ነው መግዛት የምንፈልገው? ዋጋዎችን እንግዲህ ቼክ ማድረግ እንችላለን። እቃዎችን አይተን በቤታችን ቁጭ ብለን ፀሐይ ሳያገኘን የትራንስፖርት ወጪ ሳናወጣ ሳንንከራተት እንግዲህ ዋጋዎችን ቼክ አድርገን የምንፈልገውን እቃ ማየት እንችላለን። አሁን ለምሳሌ ይሄኛውን ጁሰር 1600 ብር ይላል ሊድና የት እንደሆነ አድራሻቸው ምናምን ቼክ ላድርግ አላው ላይ ደብል ክሊክ ሳረግ ከፍትልኛል። አድራሻቸውን እዚህ ጋር ቼክ ማድረግ እችላለሁ። እዚህ ጋር ከሌለው ደግሞ ሜሴጅ ማድረግ እችላለሁ። እዚህ ጋር ሜሴጅ ለምትለው ላይ ክሊክ በማድረግ እዚህ ጋር ሜሴጅ መጻፍ እችላለሁ። የት ነው የምትገኙት? መልዕክት ልልክላቸው እችላለሁ ማለት ነው። ወይ ደግሞ ሊልኩ እቃውን እንዴት አድርገው ሊልኩልኝ እንደሚችሉ በሜሴጅ መነጋገር እችላለሁ። ስልካቸውን በሜሴጅ ተቀብዬ መደዋወል እችላለሁ ማለት ነው። አድራሻቸውም እዚህ ጋር ካለ ቀጥታ ቦታው መሄድ እችላለሁ። በዚህ መልኩ እንግዲህ በቀላሉ እቃዎችን መግዛት እንችላለን። ቤት መከራየት ይቻላል፣ በዚህ መልኩ መግዛት ይቻላል። የተለያዩ መኪናዎችን፣ አጠቃላይ ብዙ ነገሮችን እንግዲህ የፌስቡክ ማርኬት ፕሌስን ተጠቅመን መግዛት መሸሸጥ እንችላለን። እንዲሁ እዚህ ጋር የተለያዩ ካታጎሪዎች አሉ። ለምሳሌ ቬይክል ፕሮፐርቲ ሬንታል ይላል። እዚህ ጋር የተለያዩ ካታጎሪዎች አሉ። ኤሌክትሮኒክስ አለ፣ ብዙ አይነት ካታጎሪዎች አሉ። እና እሱ ላይ ክሊክ በማድረግ የምንፈልገውን መምረጥ እንችላለን። ለምሳሌ መኪናም ከፈለግ እንዲሁ ቬይክል የምትለዋ ላይ ክሊክ በማድረግ የመኪናዎችን ዋጋ ቼክ ማድረግ እችላለሁ። እዚህ ጋር ይሄ መኪና ለምሳሌ ሁለት ሚሊዮን ነው ይላል። እንግዲህ ማየት ነው። እዚህ ጋር ላዩ ላይ ክሊክ አድርጎ ደግሞ አድራሻቸውን መውሰድ ይቻላል፣ ሜሴጅ ማድረግ ይቻላል። እዚህ ጋር ያው እና ስለ እቃው ዲቴይል እዚህ ጋር የተጻፈ ነገር አለ። ሲሞር የሚለው ላይ ክሊክ በማድረግ ተጨማሪ መረጃዎችን ማየት እችላለሁ። ይሄውና አጠቃላይ ዲቴይሉን ማየት እችላለሁ። ከሰዎቹ ጋር ሜሴጅ፣ ስልክ ካለ በስልኩ መሰረት መደወል እችላለሁ። ስልክ ከሌለ ደግሞ ሜሴጅ ማድረግ እችላለሁ፣ መልእክት ልክላቸዋለሁ። በዚህ መልኩ እንግዲህ እቃዎችን እንዲሁም ቤት መግዛት እንችላለን። እንዲሁ የሚከራይ ሱቅና ቤት ከፈለግን ደግሞ ካታጎሪ ላይ እንገባና ና ፕሮፐርቲ ሬንታልስ የምትለዋ ላይ ክሊክ እናደርጋለን። ከዛ እዚህ ጋር እንግዲህ እያየን የምንፈልገውን አይነት ቤት የሚሸጣለ የሚከራያለ ለምሳሌ ይሄ ቤት በ22 ሺ ብር ይከራያል ይለን ላይ ክሊክ አርገን ዲቴይሉን ስናይ እንግዲህ እዚህ ጋ 22 ሺ ብር ነው በወር ይለናል። ዲቴል ካለው እናያለን። ወደ ታች እየወረድን ዲቴል ኢንፎርሜሽን ከሌለው ደግሞ ሜሴጅ እናደርግላቸዋለን። እዚች ሜሴጅ ላይ ክሊክ በማድረግ ሜሴጅ ማድረግ እንችላለን ወይም ደግሞ ይሄንን ሴንድ ስለው እዚህ ጋር እስካሁን አልተሸጠመው ሄሎ ኢት ኢዝ ስቲል አቬለብል የሚል ሜሴጅ ራሱ ይልክልኛል ማለት ነው። እንዲሁ እዚህ ጋር ለምሳሌ መቶ አርባ ሺህ ብር የሚሸጥ ሱቅ አለ ይላል መሀል ሜክሲኮ ላይ ይላል። እስኪ ክሊክ እናርግና እንየው። ዲቴሉ ይሄውና ዲቴሉ እዚህ ጋር አለ መቶ ሀምሳ ሺ ብር ነው ይላል። እንግዲህ ዲቴሉን ብቻ ማየት ነው፣ አንብቦ ኮንታክት ማድረግ ነው ከሰዎቹ ጋር። እዚህ ጋር ዲስክሪፕሽን አለ። ዲስክሪፕሽን ላይ የተጻፉ ነገሮች አሉ። የሚሸጥ ሱቅ ይላል መሀል ሜክሲኮ ላይ ነው ይላል ከነ ኮምፒውተር እና ሞባይል ቤት የነበረ ነው የለመደ ነው ይላል። የቦታው የሚገኘው ሜክሲኮ ነው። የሱቁ ስፋት 16 ካሬ ላይ ነው አራት በአራት የሆነ ይላል። ለኮምፒውተር ቤት ይሆናል፣ ለሞባይል ቤት ይሆናል። እንዲ እንዲ ያለ ብቻ ዲቴል እዚህ ጋር የተቀመጠ ነገር አለ። ወራሃዊ ኪራይ 16200 ብር ነው የሚሸጠው ከነ መደብ ከነ መደርደሪያውና ዲስፕሌይ 450000 ብር ነው ምናም ብሎ ብቻ አለ። ይህንን አይቶ እንግዲህ ካልተሸጠ ኮንታክት ማድረግ ይቻላል፣ ከሰዎቹ ጋር ሜሴጅ በመላላክ ማለት ነው። ሄዶ ቦታው ድረስ ማየት ይቻላል። በዚህ መልኩ እንግዲህ የፌስቡክ ፕሌስ ማርኬትን በመጠቀም ላይፋችንን ኢዚ ማድረግ እንችላለን ማለት ነው። እኛ የሚሸጥ ነገር ካለን ደግሞ እዚህ ጋ ክሬኤት ኒው ሊስት በማለት እንዲሁ መሸጥ የምንፈልገው መኪናም ከሆነ ቤትም ከሆነ እዚህ ጋር ክሊክ በማድረግ ቤት ከሆነ እዚህ ላይ ክሊክ እናደርጋለን። መኪና ከሆነ እዚህ ላይ ክሊክ እናደርጋለን። ሌሎች አይተሞች ከሆኑ እዚህ ጋር ክሊክ በማድረግ እዚህ ጋር የሚሞሉ ፎርሞች አሉ። በትክክል ያን ፎርም እንሞላለን። ለምሳሌ ፒክቸሩን እዚህ ጋር አድ ፒክቸር ብለን ፒክቸሩን እናስገባለን። መሸጥ የምንፈልገውን እቃ ከዛ የእቃውን ታይትሉን እንጽፋለን። ለምሳሌ መኪና ለምሳሌ እቃው እንግዲህ ሶፋ ምናምን ከሆነ ሶፋ ብዬ እጽፋለው ፕራይሱን እጽፋለው። ካታጎሪውን የእቃውን ካታጎሪ እዚህ ጋ አለልኝ። ምንድን ነው ፈርኒቸር ነው፣ ፈርኒቸር ከሆነ ፈርኒቸር ብዬ መርጥለታለው እና እዚህ ጋ የምንጽፋቸው ሌሎች ነገሮች ካሉ ዲቴይል እንጽፋለን። ዲቴይል የሆኑ ነገሮችን እንግዲህ የሚያስፈልጉ ነገሮችን እዚህ ጋ እንሞላለን። እንዲሁ ሎኬሽናችንን እንጽፋለን። ኮንታክት አድሬስ ካስገባም በኋላ መገኛችን ምናምን ካስገባም በኋላ አድራሻችንንም ካስገባም በኋላ ሴቭ ድራፍት ጥለዋለሁ። ሴቭ ያደረግልኛል። የፌስቡክ የፌስቡክ ማርኬት ፕሌስ ላይ ሊስት ይሆናል የኔ አይተም ማለት ነው። በዚህ መልኩ እንግዲህ የፌስቡክ ማርኬት ፕሌስን ተጠቅመን እቃችንን መሸጥ እንችላለን፣ እንዲሁም ደግሞ መግዛት እንችላለን ማለት ነው። ፌስቡክ ላይ እንግዲህ በየወሩ ቢያንስ ከሶስት ቢሊዮን በላይ አክቲቭ ዩዘሮች ነው ያሉት። የፌስቡክ ማርኬት ፕሌስን በመጠቀም በቀላሉ የእኛን ምርቶች በቀላሉ ብዙ ሰው ጋር እንዲደርሱልን ማድረግ እንችላለን ማለት ነው። በስልካችን መጠቀም እንችላለን። እንዲሁ የእኛን ምርቶች ግሎባል ሌሎች ዓለም ላይ እንዲደርስ ማድረግ እንችላለን። በተለይ ይሄ እደ ጥበባትን እንደዚህ ኢትዮጵያ ውስጥ ብቻ የሚገኙ ነገሮችን የምትሰሩ ሰዎች ተጠቀሙበት፣ በጣም ነው የሚጠቅማችሁ የሀገር ባህል ልብሶቻችንን ለማስተዋወቅ። እንዲሁ እንዲሁ ምንም አይነት ክፍያ አይጠይቀንም። ለምሳሌ እነ ኢቤይ የሚባሉት አይተማችንን ፖስት ለማድረግ ክፍያ ይጠይቃሉ። ነገር ግን ይህ ምንም ነጻ ነው። ብዙ ዊዛሮች አሉት። ዓለም ላይ የትኛውን ቦታ መድረስ ይቻላል። ከሀገር ውስጥ ውጪ ሌሎች ሰዎችም እንዲገዙ ማድረግ እንችላለን። እና በጣም ይጠቅማችኋል ብለን ስላሰብን ነው ይህን ቪዲዮ የሰራ ነው። ትወዱታላችሁ ቻናላችንንም አዲስ ቻናል ነው። ላይክ ሰብስክራይብ፣ ሼር በማድረግ አሳድጉልን። ይህን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ሰላም ሁኑ።